ሰላም የቤክ ዩቲዩብ ቤተሰቦች፣ እስቲ ለአንድ ጊዜ የዓለማችንን ዘመናዊ ቴክኖሎጂ ስማርት ስልካችሁን ወይንም የሕክምና ዕቃዎቻችሁን ወደ ጎን ተውት። ዛሬ ምንገባው ወደ ሌላ ዓለም ነው፣ ጨለማ ሚስጢራዊና፣ እጅግ አስፈሪ ወደ ሆነው የሰው ልጅ የድብቅ እምነት ዓለም። በአንደኛው ክፍለ ዘመን ሰዎች ወደ ጨረቃ በሚመጥቁበት ዘመን በሚሊዮን የሚቆጠሩ ሰዎች አሁንም በድግምትና በአስማት ሕይወታቸውን ይመራሉ ቢባል ታምናላችሁ? መንግስታት ሳይቀሩ ለጠንቋዮች በጀት ይመድባሉ ቢባልስ? ዛሬ ከምዕራብ አፍሪካ የሞተ ሰው ገበያ እስከ ሮማንያ ዘመናዊ ጠንቋዮች፣ ከህንድ የሰው ስጋ በል እምነቶች እስከ ሜክሲኮ የሞት ቅዱሳን ድረስ እንጓዛለን። ይህ ዝም ብሎ ተረት አይደለም። በካሜራ የተቀረጹ፣ በተመራማሪዎች የተረጋገጡ ነገር ግን ለሰው ልጅ አእምሮ የሚከብዱ እውነታዎች ናቸው። እነዚህ ሰዎች እውነት መንፈስ ያዙ ይሆን ወይስ የአእምሮ ቅዠት ነው? አብራችሁን ቆዩ። ወደ ሚስጥሩ ዓለም እንግባ። ጉዞአችን የሚጀምረው የጥቁር አስማት መገኛ ነው ተብሎ ከሚታመንበት ከራሳችን አህጉር ከምዕራብ አፍሪካ ነው። በተለይ በቤኒን እና በቶጎ ቮዶ ዝም ብሎ ጥንቆላ ሳይሆን የመንግስት እውቅና ያለው ሃይማኖት ነው ነገር ግን ነገሩ የሚከብደው ወደ ቶጎ ዋና ከተማ ሎሜ ስንሄድ ነው እዚህ አኮዶሴዋ የተባለ ቦታ አለ ይህ ቦታ ለደካማ ልብ ላላቸው ሰዎች አይመከርም እዚህ ገበያ ውስጥ የሳቡት አየር እንኳ የሞተ የሞተ ይሸታል ለምን ምክንያቱም በገበያ ውስጥ የሚሸጠው ነገር ልብስ ወይም ምግብ አይደለም በጠረጴዛዎች ላይ የተደረደሩ የተደበቁ የጦጣ እጆች፣ የአዞ ቆዳዎች፣ የጅብ ራሶችና በድብቅ ደሞ የሰው አጥንቶች ናቸው። እዚህ ሀገር ሰዎች ሲታመሙ ወደ ሆስፒታል ከመሄድ በፊት ወደዚህ ገበያ ይመጣሉ። እዚህ ጋር አንድ ልብ ልንለው የሚገባ ነገር አለ። ለእነዚህ ሰዎች ይህ አጥንትና ቆዳ መድኃኒት ነው። የቮዳ ካህናት እነዚህን ነገሮች ፈጭተው ከእጽዋት ጋር ቀላቅለው የታካሚውን ሰውነት በምላይ ሰንጥቀው በቁስል ውስጥ ይጨምሩታል። ታካሚው ይድናል፣ አብዛኞቹ ይድናሉ ተብሎ ይታሰባል። ይህ እንዴት ሊሆን ቻለ? ሳይንቲስቶች ይህንን ሲመረምሩ አንዳንዶቹ እጽዋቶች በርግጥም የህክምና ፎስ እንዳላቸው አረጋግጠዋል። ነገር ግን አብዛኛው ፎስ የሚመጣው ከታካሚው ጽኑ እምነት እንደሆነ ይናገራሉ። ከአፍሪካ ተነስተን ውቅያኖስን አቋርጠን ወደ ሄይቲ እንሂድ። ሄይቲ የዓለማችን የዞምቢዎች መዲና ናት። በሆሊውድ ፊልም ላይ የሚታዩት ዞምቢዎች ሰውን የሚበሉ አውሬዎች ናቸው። በሄይቲ ግን ዞምቢ ማለት ባሪያ ማለት ነው። በሄይቲ ጠንቋዮች አንድን ሰው ገድለው እንደገና ያስነሱታል፣ ከዚያም ያለ አእምሮ ያሰሩታል የሚል እምነት አለ። ይህንን ጉዳይ ለመመርመር እንደ አውሮፓውያን አቆጣጠር በ1982 ዌድ ዴቪስ የተባለ የሃርቫርድ ዩኒቨርሲቲ ተመራማሪ ወደ ሄይቲ ሄደ። ያገኘው ውጤት ግን ዓለምን አናወጠ። ቴትሮ ዶክሲን፣ ይህ ከፊኛ አሳ የሚገኝ መርዝ ነው። ይህ መርዝ የሰው ልጅ የልብ ምት ወደ ዜሮ ያወርደዋል፣ እስትንፋስ ያጠፋል። ዶክተሮች እንኳን መርምረው ሞቷል ብለው እንዲፈርሙ ያደርጋል። ሌላው ዳቱራ፣ ሰውየው ከተቀበረ በኋላ ጠንቋይ መቃብሩን ይቆፍርና ሰውየውን ያወጠዋል። ከዚያም ዳቱራ ወይም የዞምቢ ዱባ የተባለ እጽ ያግተዋል። ይህ የሰውየውን አእምሮ ያስተዋል፣ ማንነቱን ያስረሰዋል፣ እንዲሁም ለታዛዥነት ይዳርገዋል። ስለዚህ በሄይቲ ዞምቢዎች አሉ። እነሱ ግን የሞቱ ሰዎች ሳይሆኑ በኬሚካልና በአእምሮ ቁጥጥር ሰለባ የሆኑ ሕያዋን ናቸው። ይህ ከጥንቆላ ይልቅ የሰው ልጅ ጭካኔ ምን ያህል እንደሚርቅ የሚያሳይ አሳዛኝ እውነት ነው። አሁን ደግሞ ወደ እስያ እንሂድ። እዚህ የምናገኘው ነገር ከፍርሃትም በላይ አጸያፊ ሊሆን ይችላል። ህንድ አጎሪዎች በቫራንሲ ከተማ ጋጀንስ ወንዛ ዳርቻ አጎሪ የሚባሉ መነኮሳት አሉ። የእነሱ እምነት እጅግ የተለየ ነው። እግዚአብሔር በሁሉም ነገር ውስጥ አለ፣ በንጹሕም በቆሻሻ ውስጥም ብለው ያምናሉ። ይህንን ለማረጋገጥ ምን ያደርጋሉ መሰላችሁ? ከወንዙ ዳር የሚጣሉ አስክሬኖችን ያነሳሉ፣ የሰውን ስጋ ይበላሉ የሰውን ቅል እንደ መጠጫ ይጠቀማሉ፣ እንዲሁም በአስክሬኑ ላይ ተቀምጠው ይጸልያሉ። ይህንን የሚያደርጉት ፍርሃትን ለማሸነፍና ልዩ ዐይን ለማግኘት እንደሆነ ይናገራሉ። ለተመልካች እብደት የሚመስለው ይህ ድርጊት ለእነርሱ ወደ ፈጣሪ መዳረሻ መንገድ ነው። ታይላንድ ኩማንቶንግ። በታይላንድ ደግሞ ለሀብት ሲባል የሚደረግ ነገር አለ። ኩማንቶንግ ማለት ወርቃማ ልጅ ማለት ነው። ድሮ ድሮ የሞቱ ጽንሶችን አድርቀው በወርቅ ቅጠል በመሸፈን ይገለገሉ ነበር። አሁን ይህ በሕግ ሲከለከል መነኮሳት ልዩ መንፈስ የጠሩባቸውን አሾንጉሊቶች ይሸጣሉ። እነዚህ አሾንጉሊቶች እንደ ዕቃ አይቆጠሩም። ባለቤቶቹ ምግብ ያቀርቡላቸዋል፣ ያናግሯቸዋል፣ አብረዋቸው ይተኛሉ። ለአሾንጉሊቶቹ ጥሩ እንክብካቤ ካደረጉለት ሎተሪ ይወጣላቸዋል፣ ንግዳቸውን ያሳምርላቸዋል ብለው ያምናሉ። አሾንጉሊቱን በረራ ላይ ይዘው የሚሄዱ ሰዎች አውሮፕላን ውስጥ የራሱ መቀመጫ ወንበር እንደሚይዙለትም ይነገራል። ጉዟችንን ሳንጨርስ ወደ ሜክሲኮ ብቅ እንበል። ሜክሲኮ ውስጥ የካቶሊክ እምነት ጠንካራ ቢሆንም ከጎኑ እጅግ በፍጥነት እያደገ የመጣ የጨለማ እምነት አለ፣ ሳንታ ሙርቴ ወይም ቅዱሷ ሞት። ይህቺ የአጽም ምስል የያዘች ቅዱስ በወንጀለኞች በአደንዛዥ ዕፅ ነጋዴዎችና በፖሊሶችም ጭምር ትመለካለች። ለምን? ምክንያቱም ሌላው ሃይማኖት ኃጢአት አትስራ ሲል፣ ሳንታ ሙርቴ ግን ወንጀል ሰርተው ቢሆን እንዲሳካላቸው የሚለምኗት የማትፈርድ አምላክ ናት ተብሎ ይታመናል። ሰዎች ለዚህች አጽም ሲጋራ ያበሩላታል፣ አልኮል ይረጩላታል። ወደ ሮማንያ ስንመለስ ደግሞ ጥንቆላ ቢዝነስ ነው። መንግስት እንደ አውሮፓውያን አቆጣጠር በ2011 ጠንቋዮችን ግብር እንዲከፍሉ አወጀ። አስቡት ጠንቋይ ደረሰኝ ይቆርጣል ማለት ነው። የሮማኒያ ጠንቋዮች በምርጫ ወቅት ፖለቲከኞችን ይረግማሉ ወይም ይባርካሉ። ዛሬ ዛሬ ቲክቶክ እና ፌስቡክ ላይ ላይቭ እየገቡ ድግምት ይሰራሉ። ደንበኞቻቸውን ከአውሮፓ እስከ አሜሪካ ያሉ ሀብታሞች ናቸው። ውድ የቤኪ ቲዩብ ተመልካቾች፣ ይህንን ሁሉ ስንሰማ አንድ ጥያቄ ይፈጠራል። ይህ ሁሉ ነገር እውነት ይሰራል? ሳይንስ ለዚህ ሁለት መልስ አለው። አንደኛው ፕላሲቦ ኢፌክት ይባላል። አንድ ሰው ድግምቱ ያድነኛል ብሎ በጽኑ ካመነ አእምሮ ለሰውነቱ የመዳን ትእዛዝ ያስተላልፋል። ሁለተኛው ደግሞ ኖሲቦ ኢፌክት ይባላል። ይህ ደግሞ ገዳዩ ነው። አንድ ሰው ተረግመሃል ትሞታ አለ ሲባል በጭንቀት ምክንያት የሰውነቱ በሽታ የመከላከል አቅም ይወድቃል የልብ ምቱ ይዛባል፣ በእርግጥም ይሞታል። ማለትም የሚገድለው ድግምቱ ሳይሆን ፍርሃቱ ነው። ነገር ግን ሳይንስ ይመልሳቸው ያልቻላቸው በርካታ ክስተቶች አሉ። በአፍሪካ መንደሮች የሚታዩ በህንድ የሚደረጉ ተአምራት አሁንም ለምርምር ክፍት ናቸው። ዓለም እንደዚህ ናት። በአንድ በኩል በሳይንስና በቴክኖሎጂ አምፖል ታበራለች፣ በሌላ በኩል ደግሞ በሻማ መብራት መንፈስ ትጠራለች። የሰው ልጅ ፍላጎት ፍርሃትና ተስፋ እስካለ ድረስ የጥንቆላ አለም አብሮ መኖሩ አይቀርም የዛሬውን ቪዲዮ እንደ ተመለከታችሁ ተስፋ አደርጋለሁ የትኛው ታሪክ ይበልጥ አስደነገጣችሁ የዞምቢዎቹ ወይስ የአጎሬዎቹ ኮሜንት ላይ አስፍሩልኝ ለቻናላችን አዲስ ከሆናችሁ ሰብስክራይብ ነባሮች ደግሞ ላይክ በማድረግ ቤተሰብነታችሁን አጠናክሩ ቤኪ ነበርኩ በሌላ አስገራሚ ታሪክ እስከምንገናኝ ቸር እንሰንብት።